ጌታችን አፍናን ማሻአላ፣ በስተ መጨረሻ ወደ እናት ሀገሯ መታለች። አልሐምዱሊላ፣ አፍንቴቺ ጠንካራ ሴት በሰላም ወደ ሀገሯ ገብታለች። ላ ፋይናሊ፣ እንደዚህ ትንሽ ተጫዋተን። እኔ ሰርግ ማድረግ አልፈልግም፣ ጎጂ ባህል ነው። በነገራችን ላይ ሰርግ፣ ወደፊት የምትመጣው ሚስቴ ሰርግ እፈልጋለው ካልች ደግሞ ከጥሪ ወረቀት ማሳትም ጀምሩ ከዚህ ጋር ተያይዞ እንደውም አንድ ነገር ማስተላልፍ ፈልጋለሁ። በተለይ እንደ አካባቢያችን አንጻር የተረዳሁት ያየሁት ነገር ቢኖር የሴት ቤተሰቦች ትልቅ ሽንዶ ትወጣላችሁ። በአል መዲና ታርኩኝ ነብዩ ለ በመስጊዱ የአባታችንን ህልም ሊያደርጉ ተንስተዋል ወንድሞቻችን ማለት ነው። አላህ ይጨምርላችሁ። እንዳያቸውን አባታችን ዑምራ በእግሬ ለማድረግ በመተማ በኩል ሞክሬ ነበር የሚል ቪዲዮ ሰርተው አይተን ነበር። ሀሳባችን ፓስፖርት እስካላቸው ድረስ እኛ እሳቸውን ጨምረን ይዘን ለመሄድ ሙሉ አይታችሁታል። ሚስቱ መንተ ወለደ ልጆች ጥዋቆር ናቸውና ኧረ ቢስሚላህ

ምን እንኳን ደህና መጣሽ እንድትሉ እፈልጋለሁ። አልሐምዱሊላ አፋናን ጠንካራ ሴት በሰላም ወደ ሀገሯ ገብታለች። እንደዚህ ፏ ብላ መታልናለች። ከዛ ወደ ቤት ጉዞ ጀመርን። ከጓደኞቻችን ጋር ተጠባብቀን ተደዋውለን ነበር እና እዚህ ጋር በር ላይ ደረስን። ከዛ ተገናኝተን ወደ ቤት ወደ ውስጥ ገባን። ቀድማን ገባች እሷ። ይህ አበባ አያምርም? አካውንታ ሜንሽን አረግላችኋለሁ። ደግሞ በጣም ነበር የሚያምረው ወላሂ ፋይናሊ እንደዚህ ትንሽ ተጫውተን አብሽር ብለናት። ለነገሩ አብሽር ልንላት ገብተን አብሽር ብላ ነው የላከችን የኔናት። ፈገግታሽን አላህ ይጠብቅልሽ። ከዚህም በኋላ አላህ አፍያ በደንብ እንዲያደርጋት ድዋ አድርጎላት እንወድሻለን ባይ ማሻአላ እህቶቻችን አቀባበል አድርገውላታል ማለት ነው። በዚህ መልኩ አልሐምዱሊላህ ረቢል ዓለሚን ወደ እናት ሀገሯ መታለች። አላህ አፊያዋን ይበልጥ ያሽላት ይበልጥ ይመልስላት ለማለት እወዳለሁ። አንድ እግሯን እንደተቆረጠችላችሁ የምታውቁት ነገር ነው። ከዚህም በፊት ማለት ነው እንግዲህ በህንድ ሀገር ስትከታተል ነበረ። አንድ እግሯን ታ የካንሰር ታማሚ እንደሆነች ምናምን ከአንድ ሁለት ጊዜ ቪዲዮ ሰርችላችሁ ነበረ። ብዙዎች ደግሞ ጽናት የሆነው አፋናን እንዴት ነው እንደዚህ እንኳን አንድ እግሯን ታ እንደዚህ አይነት ህመም ላይ ሆና ፈገግታዋ አይለይም ብለው ብዙዎች ነበር መነጋገሪያ ሲያደርጓትም የነበረው ዱአም ሲያደርጉላት፣ ከእሷም ብዙ ሰዎች እየተማሩ እንደነበረ ተመልክተናል። ከኛ በታች ያሉትን በመመልከት አልሐምዱሊላ በማለት ሁሌም አላህን እናመስግን ለማለት እወዳለሁ። እጅግ በጣም ነው የሚያስደስተው። እንኳን ደህና መጣሽ ለማለት እወዳለሁ። ወደ ሌላኛ ቪዲዮ አላለፍኩላችሁ አንድ መነጋገሪያ የሆነ ቪዲዮ አለ፣ እንዲሁም ደግሞ አንድ ብስራትም አለ ከዛው ጋር ተያይዞ ማለት ነው። ምንድን ነው የተፈጠረው? እኛ አባት ምንድን ነው ያሉት እስኪ እንደምንመልከት በትናንትና ሁለት ሲዘዋወር ከነበሩ ቪዲዮዎች መካከል አንዱ ነው። ወላሂ እኛ ልጆቻቸው እያለን እኚህ ምስኪን አባት የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ኡምራ ለማድረግ በእግራቸው ለመጓዝ ወስነው ሳይሳካላቸው ቀርተዋል። ይህንንም የተናገሩት በቪዲዮ ላይ ነው። መጨረሻ ላይ እጋብዛቸዋለሁ። የኔ ቤተሰቦች ሙስሊም የሆናችሁ በሙሉ ይህንን ማድረግኛ አያቅተንም ህልማቸውን እናሳካለን። እንዳተሳፍሩኝ፣ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ እስከ መጨረሻው ተከታተሉኝ። እኚህ አባት ኡምራ እንዲያደርጉ ህልማቸው እንዲሳካ ሁለት ሀሳቦችን ይዤ መጥቻለሁ። የመጀመሪያው የኡምራ ፓኬጅ የምታዘጋጁ ተቋማት፣ ድርጅቶች እኚህን አባት ኡምራ ካስደረጋችሁ፣ ብዙ የሙስሊም ቲክታከሮች እኔም ጭምር ብዙዎችን እያስተባበርን እናንተ ህልማቸውን እንዳሳካችሁ በነፃ በደንብ ስማችሁን በሚዲያ ላይ በመልካም እንዲነሳ እናደርጋለን። ሁለተኛው ደግሞ ይሄ ማይሳካ ከሆነ በደንብ ሁሉንም አስተባብረን የመቶ ብር ቻሌንጅ እናስጀምራለን። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄደው ህልማቸው እንዲሳካ እናደርጋለን። ኢንሻላ እያላችሁ ኮሜንት አስቀምጡ። ሀሳብ ካላችሁ በደንብ ኮሜንት ላይ አስቀምጡ። ቪዲዮ መጨረሻ ላይ ይጋብዛችኋለሁ። አደራ በደንብ ሼር ኮፒ ሊንክ ሪፖስት እያረጋችሁ አዳርሱት። ቤት በሱዳን ብላችሁ ወደ መዲና መዲናዋ ድሮ በዛ ይከል ነበር እኮ ወላሂ በሱዳንዋ

ሱብሃንአላህ ተመልክታችኋል። ቪዲዮ ቪዲዮ ቪዲዮ ከተሰራጨ በኋላ እንግዲህ ወንድሜን ባስተላለፈው መልእክት ማለት ነው አንድ ብስራት ተሰምቷል። ከኚህ አባት ጋር ተያይዞ በስተመጨረሻ ህልማቸው ሊሳካ ነው። እስኪ ይህን ቪዲዮ እንመልከት። ማሻ አላህ ሰላም አለይኩም ወረህመቱላህ ወበረካቱሁ። የምታያቸውን አባታችን ዑምራ በእግሬ ለማድረግ በመተማ በኩል ሞክሬ ነበር የሚል ቪዲዮ ሰርተው አይተን ነበር። እና እሳቸው እኔ እስካሁንም ቪዲዮውን ስላላየሁት ነበር እስካሁንም መልስ ያልሰጠ ነው። ሚንሽን ተደርገን ነበር። ቪዲዮን ከለቀቁ ሰዎችም ሌሎች ሰዎች እንደሄዱ የምትፈልጉ ሰዎች ሚንሽን አድርጋችሁን ነበር። አባታችን ፓስፖርት እስካላቸው ድረስ እኛ ከሳምንት በኋላ ለምናደርገው የኦምራ ፓኬጅ ሞልቷል፣ ምዝገባ ማጠናቀናል። ሆኖም ግን እኛ እሳቸውን ጨምረን ይዘን ለመሄድ ሙሉ ዝግጁ ነን። አልፋሩቅ ትራቭል ኤጀንት እሳቸውን ከነ ሙሉ ውጫቸው ሸፍነን ይዘናቸው ለመሄድ እኛ ዝግጁ ነን። ቤተሰቦቻቸው ብታናግሩን ኸይር ነው። አሰላሙ አለይኩም ረመቱላ ወበረካቱ። አልፋሩቅ ትራቭል ኤጀንት ማለት ነው። እንግዲህ በዚህ መልኩ ሙሉ ወጫቸውን ሸፍኖ እነሱን ይዘው ለመሄድ አስበዋል። ማሻላ በጣም የሚያስደስት ነገር ነው። በስተመጨረሻ ህልማቸው ተሳካ አይደለ ንያቸው ሳካ አለ። ስብሃነላህ ወላ እኛ አባት የረሱላችንን መቃብር የረሱላችንን ሀገር መዲናን መካ ሳውድ አረቢያ ማለት ነው ዑምራ ማድረግ ነይተው ነበር። በስተመጨረሻ ሊሳካላቸው ነው እንሻላ። እንግዲህ ሙሉ ወጪ ከበር እንደሚደረግላቸው ተነግሯል። ትልቅ ተጽዕኖ አለው ሶሻል ሚዲያ። በዛ መልኩ እንግዲህ የእኛ አባታችንን ህልም እውን ሊያደርጉ ተንስተዋል። ወንድሞቻችን ማለት ነው። አላህ ይጨምርላችሁ ለማለት እወዳለሁ። እዚሁ ጋር ተያይዞ እኔም በጣም ማድረግ እፈልጋለሁ አላህ አሳካለኝ እናንተንም ጭምር እኔንም እናንተንም አላህ ዑምራም ሀጅም የምናደርግ እንዲሁም ደግሞ ከእኔ ያችን በላይ እንግዲህ አላህ ያሳካለን ለማለት እወዳለሁ። ወደ ሌላኛው እንዲሁ አለፍኩላቸው። እኔ ሰርግ ማድረግ አልፈልግም እያለ ነው። ማነው? መንሱር። እስኪ የመንሱር ሀሳብ እንስማና ሀሳብ ያስጠጥበታል። እኔ ሰርግ ማድረግ አልፈልግም። ምናልባት ወደፊት የምትመጣው ሚስቴ አይ እኔ ሰርግ እፈልጋለሁ ካለች ደግሞ ከጥሪ ወረቀት ማሳተም ጀምሮ የሰርጉን የሚበላውን፣ የሚጠጣውን፣ የአዳራሹን ችግር የለም ቤተሰቦች ወይ እኔ ከፈር ማድረግ እችላለሁ። አንተ ሱፍን ብቻ ሱፍን ብቻ፣ ግን ብራንድ የሆነ ኳሊቲ የሆነ ሱፍ፣ የሰርግ ሱፍ ግዛናና ካለችኝ ሬዲ ነኝ። እኔ ግን ለሰርግ ብር አላወጣም በፍጹም። ሰርግን በጣም ማለት ከሚቃወሙ ሰዎች መሀል አንዱ ነኝ። ለምን አሁን ኢትዮጵያ ውስጥ አይተሽ ከሆነ በቃ አነጋጋሪ የሚባሉ ሰርጎች በትንሹ የመቶ ሰው ህይወት መቀየር የሚችሉ ናቸው። ትንሹ ሰርግ በቅርብ ጊዜ እንኳ የተደረገው ስምንት ሚሊዮን ብር ነው የወጣበት። እኔ ስምንት ሚሊዮን ብር እንደ ቢዝነስ ሰው አምስት አምስት መቶ ሺህ ብር ለስታርታፕ ብሰጥ አስብሽንት ሰው መቀየር እችላለሁ። በትንሹ አስራ አምስት ሀያ ሰው መቀየር። ሂሳብ ካልኩሌት አልችልም እንዳልተማርኩም ይሻለው። ብዙ ሰው ብቻ ግን 5500 ሺህ ብር ሰጥቼ ስታርታፕ ቢዝነስ እንዲሰሩ ማድረግ እችላለሁ። እነዛ ልጆች ደግሞ ህይወታቸውን ቀይረው ነገ ከነገ ወዲያ ምን ያክል ለእኔ አድባን ምንድን ነው የምንሰማው ትላላችሁ። የመንሱር አቋም አልተመቻችሁም? ላይክ ላይክ ላይክ ላይክ። ለማንኛውም የገለጸበት መንገድ በቃ የራሱን ኦፒኒን ነው የገለጸው፣ መብቱ ነው። በጣም ነው የተመችኝ። ስለ ሰርግ ሲወራ ነው መሰለኝ አቁነጠነጠኝ፣ አሁን ስላለሁበት ማለት ነው። አታዩም? እንደዚህ መልምኜ ከስቼ ወጪ ጎጂ ባህል ነው በነገራችን ላይ ሰርግ ጎጂ ባህል ነው ላለው ሰው ነው በቃ በጣም እነዚህ ስምንት ሚሊዮን ብር ምናምን ያወጡ ሰዎች በመቶ ሚሊዮን በአምሳ ሚሊዮን ገንዘብ ያላቸው ሰዎች ናቸው። ችግር የለውም። ካላቸው ግን መንሱር ያለው ደግሞ ሀሳብ ለተቸገሩት ቢያበላ ቢያጠጣ ህይወታቸውን ቢቀየርበት ትልቅ ሀሳብ ነው። እና እኔ ሰርግ የሚባል ነገር የመንሱሩን ሀሳብ እንዴት ታዩታላችሁ? ሰርግ የሚባል ነገር አልፈልግም አልደግፍም አልደግስም ብሏል። እና የትንሽ ሀጃ የለውም እኔ አሁን ፕሮግራም አለኝ ብያቸዋለሁ። ታውቃላችሁ። እና ወላሂ የትንሽ ሀጃ የለውም በቃ ሳትፈልጉ ይሰፋባችኋል። ለገሊን ካልጠራው በተለይ ትልቅ ከተማ ላይ ቢሆን ደስ ይላል፣ ሀገራችን ላይ ማለት ነው። ትንሽ ከተማ ላይ ስትሆኑ ማህበራዊ ህይወት የሚባል ነገር አለ። ጎረቤት፣ የምታውቅ ሰው፣ ዘመድ ምናምን ምናምን ኦቨር ነው ማለት ነው። በጣም ከባድ ነው። ሰዎች ርስታቸውን እየሸጡ እየተበደሩ ከዛም በኋላ ከሰርጉ በኋላ ነው ብዙ ነገር የሚምታታው፣ ህይወታቸውን ከዚህ ጋር ተያይዞ እንደውም አንድ ነገር ማስተላለፍ ፈልጋለሁ። በተለይ እንደ አካባቢያችን አንጻር የተረዳውት ያየውት ነገር ቢኖር የሴት ቤተሰቦች ትልቅ ጫና እያደረጉ ነው፣ በተለይ ወንዶች ላይ ማለት ነው። ወንዶች አግብተው እየተሰደዱ ነው፣ ወልደው እየተሰደዱ ነው። ሳገቡ ወጣቱ አሁን ላይ ሱስ ውስጥ ገብቷል። ወደ ውጭ ሀገር እየተሰደደ ነው በባህር በምን በምን ይሄ ከምን አንጻር ነው የተነሳው፣ ትዳርን ሲያስብ እንዲሁም ደግሞ የተወሰኑ ወጣቶች ዝሙት ላይ ናቸው። ሀራም ሪሌሽንሽፕ የፍቅረኛ ሙድ ምናምን ህይወት እየተበለሻሹ ብዙ ነገር ነው እየተፈጠረ ያለው። ምንድነው የሴት ቤተሰብ ማስተካከል ያለበት፣ አንድ ወንድ ልጅ ለትዳር ከደረሰ የራሱ ስራ ካለው ማስተዳደር ከቻለ ነገሩን ባያከባብደው አሪፍ ነው። ይሄ ድግስ መጥርቁሾ ምናምን ምናምን፣ ለእሷ እንዲህ ካልተደረገ ምናምን ብለው ጫና ባያደርጉባቸው የተሻለው ምክንያቱም ያ ነገር ነው ወጣቱን ከትዳር እያራቅ ያለው ምክንያቱም የራሱን ቤት ሲል የራሱን የሚያስፈልገውን ነገር ቀድሞ ሲያዘጋጅ እንደገና ደግሞ ለእሷ የሚገዛዛውን ሲገዛ ለድግስ ምናምን ሲል ኦቨር ብር ነው የሚወጣው ያ ብር ደግሞ ህይወታቸውን ይቀይራል ስራ የሚሰሩበት ማለት ነው ይሆናቸዋል ምክንያቱም ያን ሁሉ ካወጣ በኋላ ከትዳር በኋላ ስራ ከሌለው በተለይ ደህና ስራ ከሌለው አየር ላይ ነው የሚቀርው። ችግር ውስጥ ነው የሚገባው። ብድር ውስጥ ገብተው ነው ርስታቸውን ሽጠው ነው። በተለይ እናት አባታቸው፣ እህት ወንድማቸው ሳውዲ፣ የተለያዩ ሀገር ላይ ከሌሉ አንድ ወጣት ሰው በዚህ ሰዓት ለጋብቻ ያደረሰ ሰው አገባ ማለት ነው። እያገባም አይደለም ምክንያቱም ይሄ ነገር ያርቀዋል። እና እኔም ብሆን እህቶቼን ስራ ለማይሰራ ሰው፣ ስራ ለሌለው ሰው፣ ስራ ለማይወድ ሰው አልሰጥም ብዬ ነው የማስበው። እናንተም ስጡ እያልኩኝ አይደለም። ነገር ግን ያ ሰው የስራ ፍላጎት ካለው ስራ የሚሰራ ከሆነ ቋሚ ስራ በተለይ ቋሚ ስራ ካለው ማስተዳደር የሚችል ከሆነ ብሰጡትና ነገራቶችን ቀለል ቀለል ዋና ዋና የሚያስፈልግ የሚያስፈልግ ለእሷም ሆነ እሷንም መቼም ሳያለብስ አይገባ እንትን አይልም። ለእሷም የሆነ ነገር ሳደርግላት ዋና ዋና የሚባለውን ነገር ካደረገላት አብረው መኖር ይችላሉ፣ አብረው መቀጠል ይችላሉ ብዬ ስለማስብ ነው። ያ ነገር ጫና እየደረሰባቸው ወጣቱን ወደ ዝሙት ወጣቱን ከሀገር እያስወጣ ያለበት ሁኔታ ስለሆነ በጣም ከባድ ነገር ነው። መንሱር ያነሳው ሀሳብ እደግፈዋለሁ፣ እንደኔ ማለት ነው። እና ይህን ይመስላል ያለው። እናንተስ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ወደ ሌላኛ ጉዳይ ለፉላቸው፣ ተቆልለው፣ እስኪ በጋራ እንመልከት ይህን ቪዲዮ። ፋሚሊ በእናታቸው ይህን ቪዲዮ አይታችሁታል። ሚስቱ መንታ ወልዳ ልጆቹ ተቋቆር ናቸው እና ረ ቢስሚላ አባት ከመሰለ ደስ አለ፣ እናት ከመሰለ ደስ አለ፣ ጎረቤት ከመሰለ ሆድ ቆሰለ የሚባለው አባባል ነው ትዝ ያለኝ። እውነት በቃ እሪ እያለ ነው ከዶርጉ መሰለ የወለደችው ሰውዬው ዶክተር ጋር እሪ እያለ ነው ግን

እና ብያለሁ። እናንተ ስምን ትላላችሁ? ለማንኛውም እንደዚህ አይነት ነገራቶች ይከሰታሉ፣ አብዛኛ ጊዜ በተለይ ሁለቱም ፈረንጁ ነው ጥቋቁር ልጆች ሲሆኑ የማይጠበቅ ነገር ነው። አበሻ ላይ ግን ብዙ ነገር ነው እየተመለከትን ያለን። ይህ ኖርማል ነው። በውጭ ሀገር ላይ ግን እንደዚህ አይነት ነገር ከባድ ነው። ብዙ ነገር ያስብላል። ወላሁ አዕለም ለማንኛውም በዚህ ጉዳይ ሰው አይደለም። አንተ በራስ ላይ አይነን አስልጦ ትችላለህ። አንተ ለራስ ሱለይማን እብኑ አብዱልመሊክ እብን መርዋን የሂሻም ወንድም፣ ወንድሞቹ ሲያልፍ እሱ ንጉስ ሆነ። እሱ ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ኸሊፋ ማለት አሁን ምታቋቋትን ሳውዲ እነ የመንን እነ ግብጽን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የዓረቡን ግዛት ይገዙ የነበሩት ኸሊፋ ይባላል። የዓለምን አንድ ሦስተኛ አስተዳድለ። ያኔ ይሄ ወጣት ንጉስ ሆነ የአባቱ ሥልጣን። ታዲያም የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታውት ላይ ተመለከተ በጣም ያምር ነበር።

ሙእሚን ራሱ ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አዲ አምሮበት ራሱ ሲያይ መስታወቱስ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተብረውታል። اللهم كما حسنت خلقي فحسن خلقك الله ወይ ተክለቁ መናይ እንዲ እንዳሳመርከው ባህሪንም ስነ ምግባሬንም አሳምረው በሉ ብሎ ነብዩ አለይሂ ሰላቱ ሰላም አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያከው ያጠቃቸው ከልክ ያለፈ ተገርሞት መደነቅ። በፋብሪካ በርሻ በቤት በመኪና በልጆች በሚስቱ ቁንጅና ልክ ስታያት ቢስሚላህ ማሻአላህ

ልጆችን ሰርግ ሲባል ዱዓ እናደርግላቸው፣ አንጠብቃቸው አቁለጭ ልጨን አወልሶፍን ሻማያዥ ናቸው፣ ኬክ አቅራቢ ናቸው። የማን ልጅነት ስታምር ተብላ የተበላች ብዙ ልጅ የተለያዩ ቪዲዮዎች ተመልክተናል። እንደተማማርንበትም ተስፋ አደርጋለሁ። እንሻላ በሰማናቸው የምንጠቀም ያደርገን። የተለያዩ ቆንጆ ቆንጆ ቪዲዮዎችን ተመልክተናል። አላህ እኔም እናንተንም ከእንደዚህ አይነት ሙሲባ ይጠብቀን። የተለያዩ አሁን ላይ እየሰማናቸው እያየናቸው ያለ ነው። በጣም ለጆሮ ከባባር ነገራቶች ናቸው። አላህ ይጠብቀን፣ መጨረሻችን ያሳምርልን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። መልካም